እንደምናመሻችሁ ክብሯን ተመልካቾቻችን ከኤቲቪ 57 ወደ ስፖርት ዜናዎቻችን አለፍን አብራችን ቆዩም። ሦስተኛ ቀኑን በያዘው የኢትዮጵያ ከ20 ዓመት በታችና 18 ዓመት በታች አትሌቲክስ ሻምፒዮና ዛሬ በርካታ የፍጻሜ ውድድሮች ተደርገዋል። በተጠባቂው የ5000 ሜትር ሴቶች ፍጻሜ ገመኔ ማሚቴ ከኮየፋቼ ቀዳሚ ሆና ስታጠናቀቅ ማስተዋል ሙሀባ ከኢትዮጵያ ስፖርት አካዳሚ ሁለተኛ ለምነሽ ጥላይ ከአፍረን ቀሎ ሶስተኛ ደረጃን ይዘው አጠናቋል። በስምምነቱ ሜትር ሴቶች ከ20 ዓመት በታች ፍጻሜ ውድድር አስቴር አረሬ ከኦሮሚያ ኮንስትራክሽን ቀዳሚ ሆና አገባዳለች። አልጋነሽ ማርማ ከጥሩነሽ ዲባባ ሁለተኛ ሹሬ ጃርሶ ከአዳማ ከተማ ተከታዩን ስፍራ ይዘው አጠናቋል። በወንዶች ስምምነቱ ሜትር ተገኔ ወንድሜነ ከተንታ አትሌቲክስ ማሰልጠኛ ቀዳሚ ሲሆን ኡመር ሐሰንና ስጦታው ዳዊት ከኢትዮጵያ ስፖርት አካዳሚ ሁለተኛና ሶስተኛ ደረጃን አግኝቷል። ዛሬ በተደረገው ሌላኛው የፍጻሜ ውድድር በ2000 ሜትር መሰናክል ሴቶች በዳቶ ሽብሩ ከኮየፋቼ ስታሸንፍ፣ አዲስ አለሙ ከተንታ ቢሊሱማ ተሾመ ከኮየፈቼ ሁለተኛና ሶስተኛ ደረጃን አጠናቀዋል። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ኢትዮጵያ መድን መሪነቱን አጠናክረም። በሊጉ ከሲዳማ ቡና ጋር ጨዋታውን ያከናወነው ኢትዮጵያ መድን 3 ለባዶ አሸንፏል። ከቅናት በፊት በኢትዮጵያ ቡና መረታቱን ተከትሎ የነጥብ ልዩነቱ ዝቅ ያለበት መድን ወገን የገዛኝ አቡበከር ሳኒና፣ ብርሃኑ በቀለ በራሱ ላይ ባስቆጠሩት ግቦች ጣፋጅ ድልን አስመዝግቧል። ውጤቱን ተከትሎ መድን ነጥቡን 63 በማድረስ ኢትዮጵያ ቡና ነገ እስኪጫወት ድረስ በዘጠኝ ነጥብ ልዩነት ሊጉን በመምራትም ቀጥሏል። ጥሩ አቋም ላይ የነበረው ሲዳማ ቡና በበኩሉ ከዘጠኝ ጨዋታዎች በኋላ የመጀመሪያ ሽንፈቱን በማስተናገድ ሌሎች ክለቦች እስከሚጫወቱ ድረስ በ46 ነጥብ አራተኛ ደረጃ ላይ ተቀምጠዋል። ከጨዋታው በኋላ የሁለቱ ክለብ አሰልጣኞች ገብረመድኅን ኃይሌና አዲስ ካሳ አስተያየታቸው ለባልደረባችን አብራማድማሱ ሰጥተዋል። አዎ አውርተን የመጣነው እና ሜዳ ውስጥ የተፈጠረው ነገር አንድ አይደለም። የመጀመሪያ አስራ አምስት ደቂቃዎች ማግባት ያለብን ኳሶች ሚሳረግን ድንገት ኳሶች ገቡ። ከዛ በኋላ ቲማችን ተለወጠ። ቢሆንም የመጀመሪያ 45 ደቂቃ ላይ ያገኝናቸውን ነገሮች በትክክል ብንጠቀም እሱ አይሆንም። ጉዳቱ አንድ ነገር ነው። ሁለተኛ ደግሞ ያው የጨዋታ እንቅስቃሴያችን አንዳንድ ጊዜ እንደዚህ ይፈጠራል። ጭንቅላት ነው ኳስን የሚጫወተው፣ ጭንቅላት ነው። ጎል ሊገባ ይችላል፣ አንድ ጎል ሁለት ጎል ይገባል ግን ሁልጊዜ ሙሉ ከሆንክ ያን ነገር ታስቀጥሏል። ወረድን፣ በአንድ ጊዜ ወረድን። በቃ ጎል እየተመራህ እኮ ትክክለኛ አቋም ላይ ከሆንክ ማሸነፍ ትችላል። ግን በአጠቃላይ ከጎሎቹ በኋላ ያለን እንቅስቃሴ በሙሉ የወረደ በልጆቹ የሚታየው አንድ ትልቅ ነገር ቁጭት ነው እና ስህተቶች ያጋጥማሉ። አንዳንድ ጊዜ እንግዲህ አጠቃላይ እንደ አጠቃላይ በአመት ውስጥ ካደረግናቸው ጨዋታዎች አራት መሆኑ ነው ሽንፈቶች ናቸውና እነዚህ አራት ጨዋታ አራት ጨዋታዎች በተለይ ሁለቱ ጨዋታዎች ከቅርብ ጊዜ ወዲህ የተፈጠሩ ናቸውና ብዙ ነጥብ ከመሰብሰብ አንጻር ትንሽ አስቸግረውናል። ቢሆንም ግን የነበረው ልዩነት ጠብቀን ለመሄድ አሁንም ጥረት እያደረግን ነው። ያው እንዳልከው የዋንጫ ጉዞው ያሳያል ማለት ይቻላል። በሊጉ በአሁኑ ሰዓት በባህር ዳር ከተማና አርባ ምንጭ መካከል እየተከናወነ የሚገኘው ጨዋታ በአህመድ ሁሴን ብቸኛ ገብ አርባ ምንጭ ከተማ ስቱዲዮ እስከገባን ድረስ አንድ ለባዶ እየመራ ይገኛል። በኢትዮጵያ ከ20 ዓመት በታች ፕሪምየር ሊግ ማጠቃለያ ውድድር አርባ ምንጭ ከተማ ኢትዮ ኤሌክትሪክና ኢትዮጵያ መድን ተጋጣሚዎቻቸውን አሸነፉ። በሁለት ምድብ ተከፍለው ሀዋሳ ከተማ ላይ እየተካሄደ በሚገኘው ከ20 ዓመት በታች ፕሪምየር ሊግ ማጠቃለያ ውድድር ዛሬ ሁለት ጨዋታ ሶስት ጨዋታዎች ተስተናግደዋል። የምድብ ሀ አራተኛ ጨዋታ ሐዋሳ ከተማ ከአርባ ምንጭ ተገናኝተው አርባ ምንጭ ሁለት ለባዶ ረቷል። አዞቹ ተከታታይ ድላቸውን ባስመዘገቡበት ጨዋታ ዮሴፍ ዮሐንስና ምናየው ማርቆስ የድል ግቦቹን ከመረብ አሳርፈዋል። በምድብ ለአራተኛ ጨዋታ ኢትዮ ኤሌክትሪክ ወልቅጤ ከተማን ስድስት ለሶስት አሸንፏል። ፍቃዱ ለማ በጨዋታው ሃትሪክ ሲሰራ፣ ዮብ ነቢያት ሁለት ግቦችን እንዲሁም አንዋር ኖሪ ቀሪዋን የኤሌክትሪክ ግቦችን አስቆጥረዋል። ዳግም መብራቱ፣ ፍቃዱ ለማና ጤፓኒ ፍቃዱ የወልቅጤን ግቦችን ከመረብ አገናኝቷል። በሌላ ጨዋታ ኢትዮጵያ ምድን ወላይታ ዲቻን አራት ለባዶ አሸንፏል። ለመድን ፍጹም ሮባ፣ ኪሩቤል ዳዊት፣ ዳግማዊ ሲሳይና ዮናታን ሰለሞን የግቦቹ ባለቤቶች ናቸው። ከውጭ በክለቦች የወዳጅነት ጨዋታ ማንቸስተር ዩናይትድ በኤሽያ ምርጥ 11 ሽንፈትን አስተናገደም። በፕሪሚየር ሊጉ ታሪክ ደካማ ውጤት በማስመዝገብ 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ ከሊጉ መጠናቀቅ ማግስት የቅድመ ውድድር ውድድር ዝግጅት ወደ ማሌዥያ በማቅናት ጀምሯል። በዚህም ቀዳሚው ክለብ የሆነው ማንቸስተር የመጀመሪያ ጨዋታውን ከማሌዥያ ምርጥ 11 ጋር በማድረግ ዳግም አንድ ለባዶ ተሸንፏል። በመጪው የውድድር ዓመት ክለቡን ተፎካካሪ ለማድረግ ቃል የገቡት አሰልጣኝ ሩበን አሞሪም ከአንድሬ ኦናና ጀምሮ እስከ አጥቂው ራስሙስ ሆይሎንድ ከ8 በላይ ቋሚ ተጫዋቾችን በመጀመሪያው አጋማሽ የተጠቀመ ሲሆን በሁለተኛው አጋማሽ በርካታ የአካዳሚ ተጫዋቾችንና ብሩኖ ብሩኖጋርናቾንና ዲያሎን መጠቀም ችሏል። ይሁንና ክለቡ ሊቪን 71 ኛው ደቂቃ ላይ ባስቆጠራት ኳስ አንድ ለባዶ ተሸንፏል። ዩናይትድ ከሁለት ቀናት በኋላ ከሆንግ ኮንግ ምርጥ 11 ጋር ሁለተኛ የወዳጅነት ጨዋታውን ካከናወነ በኋላ ከፕሪሚየር ሊግ ክለቦች ጋር የአቋም መለኪያ ጨዋታውን ያደርጋል። በዩሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ቼልሲ ከሪያል ቤቲስ ዛሬ ምሽት አራት ሰዓት ተጠባቂ ጨዋታቸውን ያደርጋሉ። የሁለቱ ክለብ አሰልጣኞችና ተጫዋቾች ዋንጫውን ለማሸነፍ መዘጋጀታቸውን ተናግረዋል። አዲስ የሸዋስ ሰላሳ ስድስት ክለቦችን ሲያሳትፍ የቆየው የአውሮፓ ኮንፈረንስ ሊግ ዛሬ ፍጻሜውን ያገኛል። በአውሮፓ የሊግ ርከን ሦስተኛ ላይ በሚገኘው በዚህ ውድድር ቼልሲና ሪያል ቤቲስ የመጀመሪያ የፍጻሜ ጨዋታቸውን ያደርጋሉ። የስፔኑ ክለብ ሪያል ቤቲስ በአውሮፓ መድረኮች በታሪኩ ለመጀመሪያ ጊዜ ለፍጻሜ የሚያደርገው ጨዋታ ነው። የእንግሊዙ ክለብ በአንጻሩ በአውሮፓ ሁሉም ውድድሮች ለ13 ጊዜ ለፍጻሜ ደርሷል። የለንደኑ ክለብ በአውሮፓ በሁሉም ውድድሮች ሻምፒዮን የሆነ የመጀመሪያው ክለብ ለመሆን ብዙም ግምቶች ሳያገኝ ለፍጻሜ ከደረሰው ሪያል ቤቲስ ጋር ይፋልማል። በአሰልጣኝ ኤንዞ ማሬስካ የሚመሩት ሰማይ ለባሾቹ በፕሪምየር ሊጉ የመጨረሻ ሳምንት በነበረው ትንቅንቅ በቀጣዩ ዓመት የሻምፒዮንስ ሊግ ተሳትፏቸውን ቢያረጋግጡም ዓመቱን በድል ለመዝጋት ይጫወታሉ። በአሰልጣኝ ማኑኤል ፔሌግሪኒ የሚመራው የስፔኑ ክለብ በኮንፈረንስ ሊጉ ጠንካራ ሆኖ የቀረበ ሲሆን፣ በላሊጋው ሰባተኛ ደረጃን ይዞ ነው ያጠናቀቀው። የመጀመሪያውን የአውሮፓ ዋንጫ ለማግኘትም ምሽት ሰዓት ላይ በፖላንድ ሮስላው ስቴዲየም ይፋለማሉ። ለሦስተኛ ጊዜ የሚገናኙት ሁለቱ ክለቦች ከዚህ በፊት አንዳንድ ጊዜ ተሸናንፈዋል። ከሀያ ዓመት በኋላ ለመጀመሪያ ጊዜ ነው ዛሬ ምሽት በፍጻሜው የሚገናኙት። ሪያል ቤትሶች ወደ ፖላንድ ሰኞ የገቡ ሲሆን በርካታ ተጫዋቾች በብቃት መውረድ ምክንያት መሰለፋቸው አልተረጋገጠም። ሄክቶር ቤለሪን፣ ማርክ ሮካ፣ ዲያጎ ሎረንቴ ና ጄሚ አቪላ በጉዳት ምክንያት አይሰለፉም። የጂኦቫኒ ሎሴልሶ መሰለፍም አልተረጋገጠም አረጋገጠም ከቼልሲ በኩል አሮን አንሴልሚኖ፣ ዊስሊ ፎፋና፣ ኦማር ኬልማን፣ ሚካኤሎ ሞድሪች ና ትሬቮ ቻሎቫ በጉዳት ምክንያት የምሽቱ ጨዋታ ሊያልፋቸው እንደሚችል ነው የተነገረው። አንደኛ ዓመት የስታንፎርድ ብሪጅ ቆይታቸውን የሚያከብሩት አሰልጣኝ ኤንዞ ማሬስካ የሻምፒዮንስ ሊግ ተሳትፎ ማግኘታቸው የክለቡ ትልቁ ውጤታቸው መሆኑን ቢናገሩም አንደኛ ዓመታቸውን በድል ለማክበር ማሰባቸውን ነው የተናገሩት። ስለሆነ ማሸንፈን ዓመቱን በድል መዝጋት አለብን ሲሉ ነው ከጨዋታው በፊት የተናገሩት የሪያል ቤትሳቻቸው ማኑኤል ፔሌግሪኒ በበኩሏቸው ከመጀመሪያዋ ሰከንድ ጀምረው ለማሸነፍ እንደሚፋለሙ ነው የገለጹት ቼልሲ ትልቅ ክለብ ቢሆንም እኛም ጥሩ ተጫዋቾች አሉን ስለሆነም አንፈራቸውም ለጨዋታውም ዝግጁ ነን ብለዋል በምሽቱ ጨዋታ በውሰት ለሪያል ቤቲስ የሚጫወተው አንቶኒ ለውጦችን ይፈጥራል ተብሎ ይጠበቃል ጨዋታው በፖላንድ ምሽት አራት ሰዓት ይጀምራል ሮማ ዌስትሃም ዩናይትድ እና ኦሎምፒያኮስ ከዚህ በፊት የአውሮፓ ኮንፈረንስ ሊግ ዋን ምርጫን ያሳኩ ክለቦች ናቸው። ባየር ሙኒክ፣ ጆናታን ታን ከባይሊቨርኩሰን አስፈረመ። ባለፉት አስር ዓመታት ባይሊቨርኩሰንን በትልቅ ደረጃ ማገልገል የቻለው ጆናታን ታ ከክለቡ ጋር የነበረውን ውል በማጠናቀቁ በነፃ ዝውውር ወደ ባየር ሙኒክ አምርቷል። ከሰልጣን ዣቪ አሎንሶ ጋር ክለቡን የቡንደስ ሊጋና የዴፊቢ ፖካል ዋንጫ አሸናፊ ማድረግ የቻለው ታ በክለቦች የዓለም ዋንጫ የባይር ሙኒክ ስብስብ አካል እንዲሆን ታስቦ ስም ዝርዝር ከመተላለፉ ሁለት ቀናት በፊት በይፋ ፊርማውን አኑሯል። ባየር ሙኒክ ተጫዋቹን እስከ 2029 አስፈርሞታል። የማል ተከላካዩ በኢፋ ኔሽንስ ሊግ ወሳኝ የግማሽ ፍጻሜ ጨዋታ ያላት የጀርመን ብሔራዊ ቡድን ከመቀላቀሉ በፊት ነው ዛሬ የህክምና ምርመራውን ያደረገው። በተጠናቀቀው የውድድር ዓመት ካደረጋቸው 48 ጨዋታዎች በ45ቱ በቋሚነት የተሰለፈው የ29 ዓመቱ ተከላካይ ስድስት ግቦችንም ለሊቨርኩሰን አስቆጥሯል። አርሰናል ማርቲን ዙቢሜንዲን ዝውውሩን ለማጠናቀቅ ለተጫዋቹ የሕክምና ምርመራ ሊያደርግ ነው። ስፔናዊውን የሪያል ሶሴዳድ የማትፈራ ተጫዋች ለማስፈረም ከስምምነት የደረሰው አርሰናል ዝውውሩን ይፋ ለማድረግ የሕክምና ምርመራ ሊያደርግለት መዘጋጀቱ እየተነገረ ይገኛል። መድፈኞቹ ከሪያል ሶሴዳድና ከማርቲን ዙቢሜንዲ ጋር የውል ስምምነት ተፈራርሞ ስለማጠናቀቁ የቢቢሲ መረጃና ሌሎች አመላክተዋል። ይህንን ተከትሎም ተጫዋቹ ሕክምናውን እንዳጠናቀቀ የአርሰናል ተጫዋች መሆኑን ይፋ እንደሚደረግ ነው የተነገረው። የ26 ዓመቱ ተጫዋች የውል ማፍረሻው 51 ሚሊዮን ፓውንድ ሲሆን በአከፋፈል ሁኔታን አስመልክቶም ክለቦቹ ከስምምነት ደርሷል። መድፈኞቹ የቶማስ ፓርቴን ውል ለማራዘምም እየሰሩ መሆናቸው ተሰምቷል። አንጋፋው ተጫዋች ጆርጊኒዮ ደግሞ ክለቡን ለቆ ፊላሚንጎን እንደሚቀላቀል ነው የሚጠበቀው። ይሁንና ክለቡ የአጥቂ ክፍተቱን ለመድፈን በክረምቱ ዝውውር በትኩረት እንደሚሳተፍ በደጋፊዎቹ በኩል ይጠበቃል። ተመልካቾች ከኤቲቪ 57 ስፖርት ዜናዎቻችን አበቁ። መልካም ምሽት ይሆንላችሁ።